ስትበልልኝ ዛሬ እንግዲህ በኖላዊ ድራማ በክፍል ሰላሳ ስምንት መተናል ማለት ነው። በባለፈው ክፍል እንግዲህ ወይዘሮ ሜላት ለአስራ ስድስት ዓመት ያክል ልጃቸው እንግዲህ ከጠፋችባቸው በናፍቆት እንግዲህ ስትብሰለሰል ስትሰቃይም ስታነባም ስታለቅስም የኖረችበት እንግዲህ እንቆቅልሹ የተፈታላት ይመስላል። እናም እንግዲህ ዛሬ ላይ በጉጉት ሀሴት የጠፋችውን ልጇን ለማግኘትና አግኝታ አቅፋ ለመሳም እንግዲህ እጅጉን በጣም ጓጉታ ትገኛለች ማለት ነው። ጋዜጠኛው እንግዲህ እጅጉን በጣም እያጓጓትም ይገኛል ማለት ነው። እናም እንግዲህ እሷም ደጅ እየጸናች እንግዲህ ተመልክተናል። ዛሬ ላይ ግን እንግዲህ ሀሴትን ከእናቷ ጋር እንደሚያገናኛት እንግዲህ ተናግሯል ማለት ነው። እናም ቃል በገባላት መሰረት ሀሴትና ጋዜጠኛው ጉዟቸውን ወደ ወይዘሮ ሜላት ቤት ያደርጋል ማለት ነው። እንግዲህ መኪና ውስጥ እያሉ አንዳንድ ነገሮችን ለሀሴትም ነግሯታል። ስለ ቤታቸው በመጀመሪያ እሱ ወደ ሀሴትን ይዘው ከመምጣቱ በፊት እንግዲህ ወይዘሮ ሜላት ቤት ሄዶ ቤታቸውንም ቤተሰቧንም አይቶ ነው እንግዲህ የተመለሰው። ያለውን ነገር በሙሉ ነግሯታል። እናም ጉዟቸውን ወደ ወይዘሮ ሜላት ቤት አደረጉ ማለት ነው። ወይዘሮ ሜላትም እንግዲህ እጅጉን በጣም ለየት ባለ መልኩ እንግዲህ እጅጉን በጣም ተደስተው ልጃቸውን አቅፈው የሚስሙበት ቀን ስለደረሰ ከአሏቸው ቤተሰቦቻቸው ጋር ሰብሰብ ብለው ሀሴትንና ጋዜጠኛውን ይጠብቋቸዋል። አቀባበልም ያደረጉላቸው የአስራ ስድስት ዓመት እንግዲህ ስትናፍቃት የነበረውን ልጇን እቅፍ አድርጋ ሳመቻት። ቤተሰብ ተደሰተ። ከሁሉም ጋር ተዋወቀች። ነገር ግን ሀሴት የወይዘሮ ሜላት ልጅ ነች ወይ? የሚያሳዝን ታሪክ ነው። ምክንያቱም ወይዘሮ ሜላትና ጋዜጠኛው እንዴት፣ ወይዘሮ ሜላት የዲኤንኤ ምርመራ ወይዘሮ ሜላት እሺ፣ እንግዲህ በጉጉት ስትናፍቅም ስለነበረ የልጇ ሁኔታ የዲኤን ምርመራ የሚባለው ነገር አሁን ላይ ላይከሰትላት ይችላል። ነገር ግን ጋዜጠኛው ትልቅ ስህተት ነው የሰራው ምክንያቱም ዲኤንኤ ምርመራ ሳይደረግ ከ16ስት ዓመት የተለያዩ እናትና ልጅን ካለምንም ማስረጃ ብቻ የታሪክ መመሳሰልን ተመልክቶ እናትና ልጅናቸ ሎ ማገናኘት ይሄ ተገቢ ነው ብዬ አላስብም ማለት ነው። ሀሴትን እንግዲህ እንዳየናትና እንደተመለከትናት ወጣ ያለ ባህር ያላት እናም እንግዲህ ሆን ብላ አቅዳበት ወደ ወይዘሮ ሜላት ቤት የገባች ይመስለኛል። የሆነ ሰው ተልእኮ አላት። ወይዘሮ ሜላት የተጣላቸው ሰውስ አላት ወይ የሚባሉም ነገር አለ እንግዲህ አንድ አንተነክ በሰላም በኩል እንግዲህ ያው ከድርጅቱ ስላስለቀቀችውና ስላባረረች ናቸው። ሜይቢ የልጅ መጥፋቷን እንግዲህ ሰላምዬ እህቷ እንደጠፋችበት አውርታው ከሆነ እንግዲህ በዛም ሊበቀላቸው ብቻ የሆነ ነገራቸውን ለማበላሸት ሀሴት የተላከች ይመስለኛል። ይህ የኔ ግምት ነው። እናንተስ ምን ታስባላችሁ? ምን ትገምታላችሁ? ሌላው ደግሞ ባዩሽ እንግዲህ የአብሮ አደግ ጓደኛዋ፣ አሁን ላይ ግን ለልጆቿ አክስታችሁ ነች ብላ የምታስተዋውቅ ወይንም አክስቴ ብሎ የሚጠሯት ወይዘሮ ባዩሽም እንግዲህ ወይዘሮ ሜላት የኑሮ ደረጃ እጅግ በጣም ቅንት የምትልና ያው ምቀኛ ከሩቅ አይመጣ ነው የሚባለው ወይዘሮ ሜላት እጅጉን በጣም የምትወዳትና የምታከብራት ብትሆንም ባዩሽ ግን ለወይዘሮ ሜላት ጥሩ የሆነ አመለካከት የላትም። እናም እንግዲህ እንዳየነው ከሆነ እንግዲህ ሀሴት እንግዲህ ሀሴት እንግዲህ ባዩሽንም ስታመናጭቃት ነበረ። ይህ ማለት ደግሞ ሀሴትና ባዩሽ የሆነ የሚተዋወቁ ይመስለኛል። እንደ አዲስነት መጨኗ ያላት ባህሪ በጣም ነው የሚደብረው። ሀሴት ማለት ነው። ወጣ ያለ ባህር ያላት የናፍቆትም ስሜት የላትም። የናፈቀችው እና በናፍቆት ስትንገበገብ የኖረችው እንግዲህ ወይዘሮ ሜላት ብቻ ናት። ልጅቷ ግን ይህን ያክል ናፍቆት የሚባል ነገር ምንም አይነት ነገር አልታየባትም ማለት ነው። እናም እንግዲህ ያው ሀሴትን አሁን ላይ ባህሯ ምንድን ነው የሚለውን ነገር ማንም ሊያውቃት አይችልም። ስለዚህ ወጣ ያለ ንግግርም ባህሪም አላት። እናም እንግዲህ ሰላምዬ ደግሞ እጅግ በጣም በሚያስደስት ሁኔታ እንግዲህ ሀናን ገረድ ብላ ስትጣራ እንግዲህ ወይዘሮ ሜላትም ገረድ ሳይሆን አጋዣችን ተብሎን የሚጠራው ስትልም ነበረ። ስሙን ማቆለማመጡ ምን ትርጉም አለው? ግን ትክክለኛ እየኖረችው ያለው ግርድና ነው በማለትም እንግዲህ በድፍረትና እንግዲህ ድምጿንም ከፍ አድርጋ ስትናገር ነበረ። ይህንን ያየችውና የሰማችው ደግሞ ሰላምዬ እንግዲህ ሀሴትን ሁለተኛ እንድ ብለሽ ሀናን ስትናገሪያት ልሰማሽ አልፈቅድልሽም ስትልም እንግዲህ በሀይለ ቃ ስትናገራት ነበር። እኮ እኔን ነው ለገረድ ብለሽ እንደዚህ የምትናገሪኝ ስትልም እንግዲህ ሀሴት ወይዘሮ ሜላትም እንግዲህ በስቀቀን ስለሆነ በናፍቆትም ሲንገበገቡ ስለኖሩ እንግዲህ ልጅ አንድ ነገር ብላት ሰላም እያስቀይማት ከምትሄድብ ብላ ሰላምን ተከትላ አዎ ለእህትሽ እንደዚ በሀይለ ቃል ልትናገራት አይገባም፣ አይፈቀድም ብላ እንግዲህ ወይዘሮ ሜላትም ለሰላም መልስ ሰታለ ማለት ነው። ሰላምዬም ሀሴት በመምጣቷ ብዙም አልተደሰተችም። እህቷ በመምጣቷ በመገኘቷ ደስ ተሰኝታለች። ነገር ግን እያየች ባለው ነገር ብዙም ደስተኛ አላለችም። እናም እንግዲህ በሃና ላይ ግን በመጣችባት መንገድ እጅጉን በጣም የሚያስደስት መልስም ንግግርም ያደረገችው። ሀንዬ በጣም የምታሳዝንና ደስ የምትል ሰው ናት። ጥሩም ሲናገሯት በጥሩ ትይዘዋለች። ክፉውንም እንደያመጣጣቸው ሰዎችን የማያዝ ባህሪ ያላት እና በዝምታ ብዙን ጊዜ እሷ የገባችበትን ጉዳዮች ብቻ ለመጨረስ እና ወይም እንዲ አባቷን ጤንነት ነው እንጂ የሚያሳስባት፣ ሌላው ትርፍ ንግግር ብዙም አሁን ላይ ፎከስ አታደርጋቸውም። ወይዘሮ ወይዘሮ ሜላት እንግዲህ እጅግ በጣም ደስ ተሰኝተዋል። ባዩሽ እንግዲህ ሀናን እያመናጨቀቻት ነው። በጣም ለምታመናጭቃት ስራም ጨርሳ እንግዲህ ቆማ ወይም ስልክ እየነካካሽ ካየቻት በጣም እየተናደደችባት እና እየተቆጣቻትም ተመልክተናል። እናም እንግዲህ ሀሴትም እንግዲህ መታ ሀናን እንደዚሁ ገረድ ምናምን እያለች እንግዲህ ስትናገርም ሰምተናል። ይህ ማለት እንግዲህ ሀናን እንደዚህ ለምን ሊናገሯት ትችላላችሁ? በጣም ግራ የሚያጋባ ነገሩ ውስብስብ ያለ ነገር ነው እና ባዩሽና ሀሴት እንግዲህ የሚተዋወቁ ይመስለኛል። በባዩሽ በኩል ይሆን ወደ ወይዘሮ ሚላት ቤት ሀሴት የመጣችው ልጅ ነኝ ብላ ጋዜጠኛው ግን ትልቅ ስህተት ሰርቷል። የዲኤንኤ ምርመራ ሳያደርግ ለወይዘሮ ሜላት ልጅሽ፣ ለሀሴት ደግሞ እናትሽ ብሎ ማገናኘቱ ተገቢ ነው ብዬ አላስብም። እናንተስ ውድና የተከበራችሁ አድማጭ ተመልካች ቤተሰብ የተሰማችሁትን ነገር በኮመንት ሀሳብ አስተያየታችሁን አስቀምጡ። ላለሁ ማለት ነው። እናም እንግዲህ ሀሴት በጣም ከበድ የሚል ባህሪ አላት። ስትናገርም ኃይለ ቃል ትናገራለች። እንግዲህ ምናሴና ሀናንም አንድ ላይ እንግዲህ የምናሴን ጤንነት እንግዲህ ቼክ እያደረገች እያለ እጁን እንዴት አድርገሽ ነው ግጥም አድርገሽ ያልሺው? የህክምና ወይንም የዶክተር ሳይሆን እኮ እንደ ሌላ ነገር ነው የሚመስለው በማለትም እንግዲህ መናገር ያለባትን ነገር አሁን ብዙም የማያስደስቱ ቃላቶችን ተጠቅማ እንግዲህ ለሀናና ለምናሴ ስትናገርም ሰምተናል። ምናሴም እንግዲህ አንቺ እንዳሰብሽው አይደለም ሀና ንጹሕ ቤትሄንሽ በማለትም እንግዲህ መልስም ሰጥቷል። ሀንዬ በሀሴት ቦታ የምትኖር ወይንም እህቴ ተብላ ልትታቀፍ የምትገባ ሰው ነች። ነገር ግን የታሪክ መመሳሰል ሀሴትን አዙሯ ምተው ሀናን ሰራተኛ ሀሴትን ደግሞ ልጃቸው አድርጓል። እናም ይህ ነገር ግን ይገለባበጥ እና ወደፊት የቤት ሰራተኛ ሁና የምትገኘው የወይዘሮ ሜላት ሀና ልጃቸው ሁና ስትገኝ አሁንም በጣም የሚሳሱላት እና እጅጉን በጣም የሚወዷት ሀና ነች እና ይበልጥ ደግሞ ልጃቸው ነች ሲባል አስባችሁታል እንግዲህ ምን እንደሚፈጠር። እናም እንግዲህ ሀሴት መጣችልኝ በማለት እንግዲህ ለአባትሽ የተቸገርሽውን የህክምና ሳንቲም እኔ ልሸፉንልሽ ነው በማለት እንግዲህ ወይዘሮ ሚላት ሀናን ያናግሯታል ማለት ነው። ሀና ግን ፈቃደኛ አልሆነችም። የማንንም እገዛ አልፈልግም ትላለች። ነገር ግን አባትየው ከቀን ወደ ቀን እጅግ በጣም ህመማቸው ተጠናክሮባቸው ታመዋል። በስተመጨረሻም እንግዲህ ወይዘሮ ሚላት ጫን ብለዋት እንግዲህ ብሩንም እንደሚሰጧት እና በአካውንቷ እንደሚያስገቡላት ነገ ሄዳ ህክምና ለአባቷ መጀመር እንዳለባት አስጠንቅቀው ነግረዋታል። በሌላ በኩል ደግሞ አሲርና የአሲር ጓደኛ እንግዲህ ኖላዊን ማሳከም እንዳለባቸው አባታቸውን ማሳከም እንዳለባቸው እንግዲህ ሲነጋገሩም ሲመካከሩም ተመልክተናል ማለት ነው። ውድና የተከበራቸው አድማጭ የተመልካች ቤተሰብ የኖላዊ ድራማ የክፍል ሰላሳ ስምንት እኒ ነገሮች እንግዲህ ተመልክተናል ማለት ነው። ወደፊት ብዙ የሚጠሩ እና ብዙ እውነታዎች የተደበቁት ወደፊት እንደሚገለጹልንም ደግሞ ተስፋ እናደርጋለን ማለት ነው። እናም እንግዲህ በክፍል ሰላሳ ስምንት በጋዜጠኛው እና በወይዘሮ ሜላት እንግዲህ ባደረጉት ስህተት ምን ተሰማችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡ። እንግዲህ ሀሴት ፍየል ከመድረሷ ቅጠል መበጠሷ የሚባለውን ታሪክ እንግዲህ ትወርሳለች ማለት ነው። ምክንያቱም ንግግሯም ሆነ ሁለ ነገሯ ባህሪዋ በጣም አይመችም ከሰው ጋር የሚያግባባ ባህሪ። ሜላትም በተልዕኮ እንደመጣች እንግዲህ በደንብ አድርጎ አንዳንድ ነገሮቿ እንግዲህ አሳይቶናል ማለት ነው። ወደፊት ደግሞ በግልጽ ይፋ ሲሆን ሞ የምናቀርብላችሁ ይሆናል። ከእናንተ የምትጠበቀው ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ተከተሉ ማለት ነው። በቀጣይ ክፍል እስክንገናኝ ድረስ በያላችሁበት ቸር ሰንብትልኝ እላለሁ። ባይ ባይ። በአዲስ ክፍል እንገናኛለን።